የኢትዮጵያ ብሔራዊ ባንክ አዳዲስ የፖሊሲ ምክረ ሀሳቦችን ይፋ አድርጓል። የኢትዮጵያ ብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ መስከረም 15 2018 ባካሄደው ስብሰባን ይፋ ያደረገው በዚሁ መሰረትም የዋጋ ግሽበት በተከታታይ እየቀነሰ በመምጣት ነሐሴ ወር 2017 ዓ ም መጨረሻ 13.6 በመቶ ደርሷል ብሏል ኮሚቴው በኮሚቴው ግምገማ መሰረት ለዋጋ ግሽበት መቀነስ አበይት ምክንያቶች ብሔራዊ ባንክ ተግባራዊ እያደረገ ያለው ጥብቅ የገንዘብ ፖሊሲ፣ የግብርና ምርታማነት መሻሻልና መንግስት ዋጋን ለማረጋጋት እየወሰዳቸው ያሉ አስተዳደራዊ እርምጃዎች ናቸው ብሏል። አመታዊ የዋጋ ግሽበት በተከታታይ እየቀነሰ በመምጣት ነሐሴ ወር 2017 ዓ.ም መጨረሻ 13.6 በመቶ ደርሷል ብሏል ኮሚቴው። በኮሚቴው ግምገማ መሰረት ለዋጋ ግሽበት መቀነስ አበይት ምክንያት ብሔራዊ ባንክ ተግባራዊ እያደረገ ያለው ጠብቅ የገንዘብ ፖሊሲ የግብርና ምርታማነት መሻሻል እና መንግስት ዋጋን ለማረጋጋት እየወሰዳቸው ያሉ አስተዳደራዊ እርምጃዎች ናቸው። ምግብ ነክ የዋጋ ግሽበት ነሐሴ ወር 2017 ዓ.ም መጨረሻ 12.7 በመቶ የደረሰ ሲሆን ይህም ባለፈው ዓመት ተመሳሳይ ወር ከነበረው የ18.8 በመቶ ሲነጻጸር ከፍተኛ ቅናሽ አሳይቷል ብሏል ኮሚቴው። አካሄድኩት ባለው ጥናት በአንጻሩ ምግብ ነክ ያልሆኑ የዋጋ ግሽፈት ካለፈው ዓመት ጋር ሲነጻጸር መጠነኛ ጭማሪ በማሳየት 15.1 በመቶ ሆኗል ብሏል። ለዚህም በቅርቡ የተካሄደ የውጭ ምንዛሬ ተመን ለውጥ ጫና በተወሰነ መልኩ አስተዋጽኦ አድርጓል። በተመሳሳይ መልኩ ነሐሴ ወር 2017 ዓ ም መጨረሻ ወርሃዊ የዋጋ ግሽፈት ወደ 1.1 በመቶ ዝቅ ማለቱን የዋጋ ግሽፈቱ በኢኮኖሚ ላይ የሚያሳድረው ተጽዕኖ እየቀለለ መሄዱን አመላክቷል ብሏል። ኮሚቴውም የኢኮኖሚ እንቅስቃሴና እድገትን በተመለከተም ኮሚቴው የሀገር ውስጥ የኢኮኖሚ እድገት ተጠናክሮ መቀጠሉን ገልጿል። የብሔራዊ ባንክ የኢኮኖሚ እንቅስቃሴ አመላካቾች የተጠናከረ ኢኮኖሚ እድገት መኖሩን ያሳያሉ ብሏል። ለዚህም በግብርናው ዘርፍ የሚታየው ምርትና ምርታማነት መጨመር፣ ከውጭ ምንዛሬ ለውጡ ጋር ተያይዞ የኢንዱስትሪው ዘርፍ ምርት ማደግ እንዲሁም የውጭ ሸቀጦች ንግድ በተለይም ወደ ውጭ የሚላከው ቡናና ወርቅ ከፍተኛ ምርታ ማሳየት ለኢኮኖሚ እድገቱ አሁንታ ያስተዋጽኦ አድርጓል። በአንጻሩ ወደ ሀገር ውስጥ በሚገቡ ሸቀጦች ማለትም በከፊል ያለቀላቸው እቃዎችና የፍጆታ ሸቀጦች ላይ መቀዛቀዝ ታይቷል ብሏል። ኮሚቴውም የገንዘብ ሁኔታውንም የገመገመው ኮሚቴው በገንዘብ ዝውውር አመላካቾች ረገድ ፈጣን እድገት ተስተውሏል። የብድር እድገት ገደሉ ላላመደረጉ እንዲሁም የፊዚካልና የውጭ ዘርፍ እድገት ማሳየታቸው አስተዋጽኦ አድርጓል ብሏል። በመሆኑም ነሐሴ ወር 2017 ዓ ም መጨረሻ በኢኮኖሚ ውስጥ የሚዘዋወረው የጠቅላላ ገንዘብ አቅርቦት 23 ነጥብ 1ንድ በመቶ መሰረታዊ ገንዘብ ሰባ ነጥብ ሰባት በመቶ የሀገር ውስጥ ብድር 14 በመቶ አመታዊ እድገት አሳይቷል። ከዚህ ሌላ አጠቃላይ የባንኮች የብድር ክምችት ከሰኔ ወር 2017 ጋር ሲነጻጸር 54 በመቶ ጨምሯል። ለመሰረታዊ ገንዘብ ከፍተኛ እድገት ዋናው ምክንያት ከወርቅ ግዢ ጋር በተያያዘ የብሔራዊ ባንክ የውጭ ምንዛሬ ክምችት በመጨመሩ እና ከዚህ የተነሳ ወደ ባንኮች የገባው የብድር ፍሰት መጠን ከፍ ማለቱ ነው። ይሁን እንጂ የብድር እድገት ገደብ ፖሊሲ መኖሩ የጠቅላላ ገንዘብ እድገቱ የበለጠ እንዳይሆን አድርጎታል ብሏል መግለጫው። ዓለም አቀፍ ሁኔታዎችን የዳሰሰው ኮሚቴው የአለም አቀፍ የኢኮኖሚ እድገት ካለፈው ትንበያ በተወሰነ መልኩ ከፍ እንደሚል እንደ አውሮፓውያኑ አቆጣጠር በ2025 እድገቱ 3.0 በመቶ በ26 ደግሞ 3.1 በመቶ እንደሚሆን የዓለም የገንዘብ ድርጅት መረጃ ያመላክታል ብሏል መግለጫውም። ይህም የሆነው ከፍተኛ የታሪፍ ጭማሪ እንደሚኖር በከፊል ከአሜሪካ ዶላር ዋጋ መዳከም ጋር ተያይዞ የተሻሻለ የፋይናንስ ሁኔታ እንደሚፈጠር እንዲሁም በብዙ ትላልቅ ኢኮኖሚዎች ዘንድ የፊዚካል እድገት እንደሚኖር ታሳቢ በመደረጉ ነው ብሏል። ከዚህ ሌላ የዓለም አቀፍም የዋጋ ግሽፈት እንደ አውሮፓውያኑ አቆጣጠር በ2025 ወደ 4.2 በመቶ እንደ አውሮፓውያኑ አቆጣጠር በ2026 ደግሞ ወደ 3.6 በመቶ ዝቅ እንደሚል ይገመታል ብሏል። ይህም የፍላጎት መቀዛቀዝና የነዳጅ ዋጋ ማሽቆልቆልን የሚያመለክት ነው። ሆኖም የታሪፍ መጨመርና የአቅርቦት እጥረት በአሜሪካ ኢኮኖሚ ላይ ተጽዕኖ እንደሚያሳድርና እንደ አውሮፓውያኑ አቆጣጠር በ2025 ሁለተኛ አጋማሽ ለዋጋ ግሽበት አስተዋጽኦ እንደሚኖረው ይገመታል ብሏል። መግለጫው እንዳሰፈረው በሀገራችን የዋጋ ግሽበት በተከታታይ እየቀነሰ መምጣቱ አበረታች ቢሆንም አሁንም ቢሆን ከሚጠበቀው የነጠላ አሃዝ አኳያ ከፍ ያለ መሆኑን ኮሚቴው ተገንዝቧል ብሏል። በመሆኑም የኢትዮጵያ ብሔራዊ ባንክ እየወሰደ ያለው ጥብቅ የገንዘብ ፖሊሲ ማስቀጠሉን የዋጋ ግሽበቱን ለማርገብ ከፍተኛ ሚና እንደሚኖረው ተገልጿል። በባንኮች አመታዊ የብድር እድገት ላይ የተጣለው ገደብ መነሳት ባንኩ ከሚከተለው የገንዘብ ፖሊሲ ማዕቀፍ አንጻር አግባብ መሆኑን ኮሚቴው ቢገነዘብም አካሄዱ ከፍተኛ ትኩረትና ጥንቃቄ የተሞላበት መሆን እንዳለበት መግባባት ላይ ተደርሷል ብሏል። ይህም የሆነው በዋናነት ልቅ የገንዘብ ፖሊሲ የሚያስከትለውን ጉዳት ለመከላከልና የተረጋጋ የፋይናንስ ስርዓት እንዲኖር ለማድረግ ነው። ከዚህም ግምገማ በመነሳት ኮሚቴው በርከት ያሉ ምክረ ሀሳቦችንም አስፍሯል። የብሔራዊ ባንክ የፖሊሲ ተመን አሁን ባለበት 15 በመቶ እንዲቆይ ብሔራዊ ባንክ ለሚሰጣቸው የተቀማጭ ሂሳብ አገልግሎት እንዲሁም የብድር አገልግሎት የሚከፈሉት የወለድ ተመኖች ባለበት እንዲቀጥሉ እንዲሁም ባንኮች በብሔራዊ ባንክ የሚያስቀምጡት የግዴታ መጠባበቂያ ምጣኔ በነበረበት እንዲቆይ ተወስኗል። የባንኮች የብድር እድገት ገደብ መነሳት የብሔራዊ ባንክ የገንዘብ ፖሊሲ አቋምን ለማመላከትና የገንዘብ ፖሊሲ መዋቅሩ የተሻለ ለማድረግ እንደሚረዳ ቢታመንም አሁን ላይ የተስተዋለ ያለውን የዋጋ ግሽበት የመርገብ አዝማሚያ ለማስቀጠልና የፋይናንስ ዘርፉን ጤናማነት ለመጠበቅም በመስከረም ወር ላይ ሊነሳ ይችላል ተብሎ የተገመተው የባንኮች የአመታዊ ብድር እድገት ጣሪያ ሙሉ ለሙሉ ከማንሳት ይልቅ ገደቡ ለጊዜው ከ18 በመቶ ወደ 24 በመቶ ከፍ እንዲል ተወስኗል። የገንዘብ ፖሊሲ ኮሚቴው ይህን ጉዳይ በቀጣይ ስብሰባዎች ግምገማ ያደርጋል ብለዋል መግለጫውም። ሌላውና የመጨረሻው ብሔራዊ ባንክ የዋጋ ግሽፈቱ በሚፈለገው ልክ እንዲሆን ለማስቻል እንደ አስፈላጊነቱ ገበያ መር የሆኑ የገንዘብ ፖሊሲ መሳሪያዎችን በተናጥልም ሆነ በቅንጅት በቀጣይነት የሚጠቀም ይሆናል ብሏል መግለጫው። እነዚህ የገንዘብ ፖሊሲ መሳሪያዎች የብሔራዊ ባንክ የወለድ ተመን፣ ከባንኮች ጋር የሚደረግ የገንዘብ ግብይት፣ የውጭ ምንዛሬ ገበያ እንዲሁም ባንኮች በብሔራዊ ባንክ የሚያስቀምጡት የግዴታ መጠባበቂያ ምጣኔ ይሆናሉ ብሏል።